አሁን ጥቅምት ስምንት ከሰዓት የደረሱን አዳዲስና አስደሳች ዜናዎች አሉን። የዘመነ ካሴው ጀግናው ጦር የወርጌሳውን ምሽግ በሚገርም የውጊያ ጥበብና ኦፕሬሽን ሰብሮታል። ይህንንና ሌሎች አዳዲስ መረጃዎች እናስደምጣቸዋለን። ከኛ ከአምስት ደቂቃ ሚዲያ ጋር አብራችሁን ቆዩ። አንድ የምንጠይቃችሁ ነገር ደግሞ ዜናው ለብዙ እንዲደርስ ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን።

ሰበር ዜና ጤና ይስጥልን ውድ የአምስት ደቂቃ ሚዲያ ተከታታዮች የዕለቱ አዳዲስ የፋኖ ትግሎችና አንኳር አንኳር ነጥቦች በዚች በአምስት ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም በመለስ በአማራ ክልል አደገኛ ስምሪት ተሰጥቶታል ዝርዝሩን እናስደምጣችኋለን የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ ክሩቤል ጎቤ በቅርቡ ስለተደረገው የሰላም ስምምነት እና እርቅ በተመለከተ የተናገረው አለ፣ እናስደምጣቸዋለን። የዘመነ ካሴው ጀግናው አፋባሃ የወርጌሳውን ንሽግ ምሽግ በቦምብና በብሬን አርሰውታል። ይህንን መረጃ በሁለተኛ ዜናችን እናስደምጣቸዋለን። ከእኛ ጋር ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮመንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከእኛ ጋር ቆዩ። ወለጋ ላይ የአማራ ተወላጆችን በቤት ውስጥ ዘግቶ በእሳት ሲያቃጥል የነበረው የኦሮሚያ ልዩ ኃይል የመከላከያ ዩኒፎርም በመልበስ በአማራ ክልል ስምሪ ተሰጥቶታል። ከአርባ በላይ በሆነ ዙር ሰልጥኖ የተመረቀው የኦሮሚያ ልዩ ኃይል ተመናምኖ ሊፈርስ ጫፍ የደረሰውን መከላከያ ሰራዊቱን እንዲተካ ነው መለዮ ልብሱን በመልበስ በአማራ ክልል እንዲሰማራ የተደረገው ሲሉ የመረብ ሚዲያ ወታደራዊ ምንጮች ገልጸዋል። በወለጋ ምድር አማራ የሆኑ ነፍሰ ጡር ሴቶችን ማህጸናቸውን በመቅጠጥ ሽል በጩቤ ሲወጋና እናቶችን ሲገድል ህፃናቶችን በስለታማ መሳሪያ አንገታቸው ላይ ገዝግዞ በአሰቃቂ ሁኔታ ሲገድል በመስጅድ ውስጥ ሶላት በማድረስ ላይ የነበሩ የአማራ ተወላጅ የሆኑ ትላልቅ መሻይኾችን በጩቤ አርዶ ሲገድል ቤተ መቅደስ ውስጥ ገብቶ ካህናት አባቶችን እጃቸውን የፊጥኛ አስሮ ነዳጅ አርከፍክፎ ሲያቃጥል ሀብት ንብረት ሲዘርፍና ሲያወድም የነበረው የኦሮሚያ ልዩ ኃይል መለዮ ልብስ ተቀይሮለት ከመከላከያ ጋር ተቀላቅሎ ወደ አማራ ክልል ገብቶ በደረሰባቸው አካባቢዎች ተመሳሳይ ድርጊቱን መፈጸም ጀምረዋል። የዘመነ ካሴው ጦር የወርጌሳውን ምሽግ በቦምብና በብሬን አርሰውታል። አፋባሃ ምስራቅ አማራ ሚኒሊክዝ እነ ደመላሽ የወርጌሳውን ምሽግ በቦምብና በብሬን ነው ያረሱት። ሁለት ሰዓት ባልሞላ ኦፕሬሽን ከሀያ በላይ የጸረ አማራው ብልጽግና ቡድን ወታደር ሙትና ቁስለኛ አድርገውታል። የፋኖ አባላቱ በአሁኑ ሰዓት የጠላት አስክሬን ፀሐይ እንዳይመታውና አሞራ እንዳይበላው የአካባቢውን ማህበረሰብ አስተባብረው እያስቀበሩ ነው። ሙትና ቁስለኛ ከተደረጉት በተጨማሪ ከ15 በላይ ወታደሮች ተማርከዋል። ዘገባው ዛሬ ጥቅምት 8 ከሰዓት ስለደረሰን ተጨማሪ ዝርዝር ዘገባው ስናገኝ እናስደምጣችኋለን። በተጨማሪም አሁን የደረሰን የሚያሳዝን መረጃ አርመኔው አገዛዝ ውሃ የሚቀዱ ሕጻናትን በድሮን ደብድበዋል። የመጨረሻው የሽንፈት ምልክት እና የጭካኔ ጥግ በንጹሃን ላይ የድሮን ሰለባ ተደርገዋል። በባህር ዳር ዙሪያ ወረዳ ደህነ ማርያም ቀበሌ ውሃ በመቅዳት ላይ ና ቆሎ እየቆላች የነበረች የ25 ዓመት ወጣት ወረቀት አበጀ እና የ1 ዓመት ህፃን ጋር መስዋዕት ሆነዋል። አምስት ደቂቃ ሚዲያ ለተሰውሁ ንጹሃን ሲቪሊያን የተሰማንን ጥልቅ ሐዘን ለመግለጽ እንወዳለን። በቅርቡ ፋኖ እንባቸውን እንደሚያብሰው ና ሙሉ አማራውን ነፃ እንደሚያወጣ እርግጠኞች ነን። ወደ ሌላ ዜናዎች እናሳልፋችሁ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ ኪሩቤል ጎቤ በቅርቡ ስለተደረገው የሰላም ስምምነትና እርቅ በተመለከተ የተናገረው አለ፣ ሰምተ ነው እንመለስ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ ዋና ቃል አቀባይ አርበኛ ኪሩቤል ጎቤ እንደምናለ፣ እንደምንሰነበታችሁ እንግዲህ በተለይ ከሰሞኑ በሁለቱ የአማራ ፋኖ ብሔራዊ ሀይልና የአማራ ፋኖ ህዝባዊ ድርጅት በተለይ በጎንደር የሚንቀሳቀሱት ሁለቱ አደረጃጀቶች ከዚህ በፊት ከነበሩበት ደስ የማይል ድባብ ወጥተው መነጋገር መጀመራቸውን ተከትሎ በርካታ የብልጽግና ወታደር ወደ ቦታው አቀኝቶ በእናንተ ላይ ውጃ መክፈቱ ይታወቃልና አጠቃላይ ያለው ነገር ምን ይመስላል? የአንድነት የሰላም ንግግር ውስጥ ምን ላይ ነው ያለው ማለት ይቻላል? እንዲሁ ለአድማጭ ተመልካቾቻችን ብታብራራል ብዬ ነው። አመሰግናለሁ። አሜ በመጀመሪያ ከአንድነት ንግግሩ ሊጀምር እንግዲህ ያው አንድነትን ለማምጣት በውጭም በውስጥም የሚኖሩ የሃይማኖት አባቶች ጭምር የተካተቱበት ከፍተኛ አሸማጋይ ቡድን ከፍተኛ ጥረት ሲያደርግ ሰንብቷል። በተመሳሳይ መልኩ ደግሞ መሬት ላይ ያለው ሰራዊትም ከዚህ በፊት በተደጋጋሚ በተለይ በኮንፈረንስ በኩል የተደረጉ ሙከራዎች በመክሸፋቸው ምክንያት መሬት ላይ ያለው ሰራዊትም የራሱን አስተዋጽኦ አድርጎ አንድነቱ አስገዳጅ በሆነ ሁኔታ መስራት አለብን በሚል ተነሳሽነት በዋናነት የቋራ ሆሜላ ክፍለ ጦርና የበጌምድር ክፍለ ጦር ከፍተኛ አመራሮች የሁለትዮሽ ግንኙነት አድርገው ጥሩ ምክክር ሲያደርጉ መሰንበታቸው ይታወስ። አልቀደም ሲል ማለት ነው እነዚህ ሁለቱ ክፍለ ጦሮች ውይይት ካደረጉ በኋላ በሰላማዊ መንገድ እንዲፈታ አድርገው የመጠውን ሀይልም ወደ ቦታው የመለሱበትን ሁኔታ እናስታውሳለን። እና ከዛ ውይይት የቀጠለ ውይይት ነው እንግዲህ መሬት ላይ በሁለቱ ክለሶች ከፍተኛ አመራሮች በኩል የሃይማኖት አባቶችን ተጨምረውበት አድጎ ከፍተኛ የህዝብ ስራ አስፈጻሚዎችን አገናኝተው ለውይይት ውይይት ያበቁ ማለት ነው። እንግዲህ ወደ ለውይይት ስንመጣ ቀደም ብዬ እንደነገርኩ የሃይማኖት አባቶች ያሉበት ዓለም አቀፍ በዓለም አቀፍ ደረጃ የሚያወያይ ኮሚቴ ነበረ። በሌላ በኩል ደግሞ መሬት ላይ ያሉ አሉ። ሁለቱንም በማገናኘት ወደ አንድ ኮሚቴ እንዲመጣ ከተደረገ በኋላ ለሁለቱም ምቹ ነው የተባለ ቦታ ተመርጦ ወደዛ አካባቢ በአካል ሄደን የተገናኘንበት ሁኔታ ነው ያለን። ከተገናኘን በኋላ እንግዲህ ሁለቱም ያው እንደምታውቀው በከፍተኛ ሁኔታ በ በደንብ የሚፈላለጉ አንደው አደረጃጆት እኮ ነው ነበር የሚደበቅ ስላልነበረ ማለት ነው የሚደበቅም ጉዳይ አይደለም ይሄ ሰውም የተገዳደለበት ጭምር ስለነበረ ማለት ነው እሱን እውነት የመጀመሪያው ምዕራፍ የተደረገው ሁለቱን የሁለቱን የህዝብ ከፍተኛ አመራሮች አገናኝቶ ሰላም አባብሎ ወርቅ ማውረድ ነበረ እሱ ከተደረገ በኋላ በጋራ የራስ ማዕድ ጭምር የተጋሩበት ና አንዳንድ ለውይይቱ ቅድመ ሁኔታ የሚሆኑ ጉዳዮች የተነጋገሩበት ሁኔታ ነበረ የመጀመሪያው ቀን ማለት ነው እንግዲህ እሱን አድርገን ካደርን በኋላ ፎቶዎችና መሰል ቪዲዮዎች ወጥተው ነበረ። ይህን እውነት የሚያሳዩ እነዛ ቪዲዮዎች እንደወጡ የአገዛዙ ኃይል በከፍተኛ ሁኔታ ተበሳጭቶ ስለነበረ ጠዋት በብዙ አቅጣጫ ውይይት ብናደርግበት የነበረውን ቀጠና ከበባ ለመፈጸም ሙከራ ያደረገው። እንግዲህ ይህን ከበባ ለመፈጸም ከብዙ ወረዳዎች ከጎንደር ከተማ ጨምሮ ከሶስት ከአራት ወረዳዎች የነበረውን ኃይል በከፍተኛ ሁኔታ አሰባስቦ ነበር የመጣው። ነገር ግን በቦታው የነበረው ኃይል እንደነገርኩ ጥምር ኃይል ነው። ከብዙ ቀጠና ለዚህ ጉዳይ ተሰባስቦ የነበረ ጥምር ኃይል ነበረ። ይህን ሰራዊት በመጀመሪያም የአንድነት አንድነቱን አስመልክቶ ዘመቻ ይደረጋል የሚልቅል ስለነበረ ከስራዎች ውስጥ አንዱ ወደ ቀጠና የመጣውን ሰራዊት እዛው ውጦ የማስቀረስ ከፍተኛ ርብርብ ነው የተደረገው። በዛም ከፍተኛ ቁጥር ያለው የአገዛዙ ሰራዊት በከፍተኛ ሁኔታ ተመቷልኝ። በጣም ብዙ ነው የተሰዋ የሞተ ማለት ነው። በጣም ብዙ ቁስለኛም ተሸክሞ ነው የሄደው፣ አንድ መኪና ቁስለኛ እና አንድ መኪና አስክሬን ተሸክሞ እንደሄደና በተለይ ደርጊ ላይ ቁጥረው ጭምር ምናልባት ቁጥሩ ከፍና ዝቅ እያለ ስለሆነ እስካሁን ድረስም የሚገኝ አስክሬን ስላለ ቁጥሩን እዚህ ላይ ይፋ ማድረግ ተገቢ አይደለም። እንግዲህ ከፍተኛ ቁጥር ያለው አስክሬን ይዞ የሄደበት ሁኔታ ነበረ። በዛው ለአስራ አራት ሰዓት ያህል ነው እንግዲህ ውጊያ የተደረገው ከጠዋቱ አስራ ሁለት ሰዓት ጀምሮ እስከምሽቱ ሁለት ሰዓት ማለት ነው። ይህም ሲያደርግ አድሮ በየመንገዱ ሲንጠባጠብ ካደረ በኋላ ጠዋት መንገድ ላይ ሲሄድ ደግሞ ድኩል አረብ አካባቢ የበጀንትር ክፍለ ጦር አካል የሆነ ሴጣና ብርጌድ መንገድ ላይ ደፈጣ በመጠን እዛም ላይ በከፍተኛ ሁኔታ ተመቶ፣ በተለይ እዛ አካባቢ ነጻ ቀጠና ነው በማለት አመራሮች ጭምር ይንቀሳቀሱ ስለነበረ ከፍተኛ ማድረግ ያላቸው የወታደራዊ አመራሮች ጭምር የተመቱበት ሁኔታ ነበረ። አድማጭ ተመልካቾቻችን ለሰዓቱ የነበሩን የአምስት ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሁም እንጠይቃለን። እናመሰግናለን።